ሰላም ጤና ይስጥልኝ። ሀገሬ ልጆች እንዴናችሁ ደህና ናችሁ ወይ? ምናልባት ይሄንን ንግግር ስናገር ሜቢ የኦርቶዶክስ እምነት ተከታዮች እንዳትቀየሙኝ፣ እኔም ኦርቶዶክስ እምነት ተከታይ ነኝ፣ ግን የተሰማኝን ነገር አንድ ነገር ልናገር ፈልጌ ነው። በኦርቶዶክስ እምነት አግባብ በስርዓተ ተክሊል ጋብቻ ሰው ልጅ ሲፈጽም ያ ሰው ለስርዓተ ተክሊል ብቁ መሆኑንና አንዳንድ አጫጭር ኮርሶች ይሰጣሉ ወይ? ያው እኔ በስርዓተ ተክሊል አግብቼ አላውቅም። ፍላጎትም የለኝም። ምክንያቱም እኔ ብቁ አይደለሁም ብዬ አስባለሁ። መቀሰፍ አልፈልግም። አንዳንድ ጊዜ ምንድን ነው አውቃችሁ ከምታጠፉት ይልቅ ሳታውቁ የምታጠፉት ነገር እግዚአብሔር አምላክ አለማወቅህን አይቶ ምህረትን ሊሰጥህ ይችላል። ግን አንድ ነገር እያወቅህ የምታጠፋው ነገር ያስጠይቀሃል። በእርግጥ አለማወቅ ከተጠያቂነት አያድንም ይላል ምድራዊ ህግ። እኔ ግን እግዚአብሔር አምላክ ምንም ነገር ባለማወቅ ያረከውን ነገር እንደ ምድራዊ ዳኛ ነው ብዬ ስለማላስብ፣ የሆነን ነገር ለእግዚአብሔር በጣም ካለኝ ክብር የተነሳ በጣም ከመፍራቴ የተነሳ እኔም ደግሞ እምቢተኝነቴንም ስለማውቀው ስርዓተ ተክሊል የሚባለውን አልደግፈውም። ልጆቼን በስርዓተ ተክሊል ቢያገቡ ብዬም ማስብ አይነት ሴት አይደለሁም። ምክንያቱም ስርዓተ ተክሊል ቀልድ አይደለም። አሁን እኔ ሶሻል ሚዲያ ላይ አንዳንድ ስም መለከት፣ ይቅርታ፣ አሁንም ደግሞ ስም አልጠራሁም ኡ እንዳትሉ መቼም ስም የራሴን አመለካከት ስናገር አገጣጥማችሁ የምጮሁ ሰዎች ያላችሁ፣ እንግዲህ ፈሳ ያለበት ዝላይ አይችልም። ቻናሌን የከፈትኩት ላወራ ነው። በስርዓተ ተክሊል አግብተው የተለያዩ ሰዎች መጨረሻቸው እግዚአብሔርን በጣም በጣም መጥፎ ነው። የሚገርማችሁ ነገር የመጀመሪያ ደረጃ ሃይማኖት ይቀይራሉ። ሃይማኖት የማይቀይሩም አሉ። ሃይማኖት ይቀይራሉ። ሃይማኖት ሲቀይሩ ደግሞ እንደ ቀውስም ነገር ነው የሚሆኑት፣ እንደ እብድም ነው የሚሆኑት። እዛም ሄደው አይመቻቸውም። ይሄን ስል በጣም ተጠንቅቃችሁ አዳምጡኝ። ለምሳሌ ፕሮቴስታንት የሆኑና በቃ በቁርባን ማግባት፣ በስርዓት ተክሊል ማግባት አላምንበትም፣ ጌታን ተቀብያለሁ ይላሉ ግን እዛም ሄደው የፕሮቴስታንትን ህይወት መኖር አይችሉም። በነገራችን ላይ እንደ ፈላስፋ ያደርጋቸዋል፣ እንደ እብድ ያደርጋቸዋል። የሚያረጉትን ነገር አያውቁም። አሁን ትላንትና ሄደው ፕሮቴስታንትን መተቸት ይፈልጋሉ። ፕሮቴስታንት የሆነ የኑሮ ወይ የሃይማኖት ዛቢያቸው ይጠፋባቸዋል፣ ይዘበራረቅባቸዋል። እና ምን ለማለት ፈልጌ ነው? አንድ ሰው በስርዓተ ተክሊል ከማግባቱ በፊት የሆነ በደንብ ትምህርት ቢሰጠው አስተምሮ ቢሰጠው የሆነ ጾም ምናምን ስግደት ብቻ ሳይሆን በቁም ነገር ስለ ፈጣሪው እንዲያውቅ ስለ ሃይማኖቱ እንዲያውቅ ቢደረግ ብዬ አስባለሁ። አንድ ህቴ ምናለች ይመስላችሁ? መቅድዬ እኔ በልጅነቴ ማለት በልጅነት ማለት ትምህርት ጨርሰን ሀይ ስኩል አካባቢ የማቀውን ሰው እሱም ዩኒቨርሲቲ ጆይን አደረገን ወይም በዲፕሎማ ተመረኩኝ ሶ የመጀመሪያም ስለሆነ ግን በስርዓተ ተክሊል ተጋባን። አላማችንም ግባችንም እሱ ስለነበር ወልደን በጣም የአስራ ዘጠኝ አመት ና የአስራ ሰባት አመት ተኩል አካባቢ ላይ ካደረስን በኋላ በአጋጣሚ ሆኖ ወደ ስደት ሀገር መጣን። ከመጣን በኋላ ግን በትዳር በጣም ብዙ ዓመት ነው የኖርነው። የመጀመሪያ ልጅ 19 ዓመት ማለት እንግዲህ፣ በትዳር ከ20 ዓመት በላይ ይኖረናል። በጣም የተደራጀን፣ ስር የሰደድን፣ ንብረት ያፈራን፣ የቆየን ማቾር ዲሆንን ሰዎች ነን። ግን ለልጆቻችን ትምህርት ብለን ወደ ሀገረ ጣሊያን መጥተን ከጣሊያን ወደ ጀርመን ሙብ አደረግን አለችኝና፣ ሶ ባለውም ሁኔታ ባለቤቴም ባለው የከፍተኛ ትምህርት እውቀትም ሆነ በነበረበት ቦታ ላይ በተለያዩ ፖለቲካ ኬዝ እጁንም በመስጠት በመኖሪያ ፍቃድ አገኘን። ካምፕ ምናምን ተቀመጥንና ሶ እዛ ቦታ ላይ እያለ ያሉ ያቺ ፕሮቴስታንት እምነት ተከታይ ቺ ሴት ታማልለዋለች። እሷ ደግሞ ከአሁን ቀደም አግብታ የፈታይ ልጇን በመንግስት የተነጠቀች ብቻዋን የምትኖር ሴት ናትና የወሲብ ቪዲዮ ሁሉ ትልክለታል ይሄ ሰውዬ ምንም ነው የማያውቀው፣ እንደዛ አይነት ነገር ያችኗ፣ አግብቶ ከሀያ ዓመት በላይ ይኖረል ወደ ግራም ወደ ቀኝም ያላየ ሰውዬ ነው። በቃ ለሊት ተነስቶ ይጠፋላለች፣ ለሊት ሻወር ልውሰድ ብሎ ይነሳላለች። እኔንማ ረስቶኛል፣ በቃ ቀን በቀን ሻወር ሆነ ስራው አለች። ቀን በቀን በቃ ማታ ሻወር፣ ለካ እዛ ከእሷ ጋር እየተጠባጠበ ነው ምናምን አለችኝና ምን ልላችሁ ፈልጌ ነው በመጨረሻ ላይ ግን ቀስ ብዬ ያው እሷም የተማረች ናት የአዲስ አበባ ልጅ ናት ሁለቱም የአዲስ አበባ ሰዎች ናቸው ነቄ ናት ልላችሁ ፈልጌ ነው ይቅርታ የቆዩም ቢሆኑ ባህላዊ ምናምን አይደለችም ነቄ ናት እና ዋትሳፑን በሱ ቁጥር ራሷ ዋትሳፕ ላይ ዳውንሎድ ታደረግና ኮድ ሲመጣላት ኮዱን አስገብታ ኮድ ይመጣላችሁ አይደለ ስክሪን እንትን ቢኖረው ምንድን ነው ይሄ ፓስዋርድን ቢኖረው ከላይ ሜሴጅ ሲገባ ቶሎ ብላ እንትን ብላ ዳውንሎድ አደረገችበት ማለት ነው። እሱም አልዋንንም ምናምን አላቅም። ለሱ የሚላክለት በሙሉ ከሱ እኩል እሷ ጋር ይደርስላታል። እና እሱ ሳያየው አከፍትም ልክ ልክ እሱ ሲያየው አይታ ሰማያዊ ሀክ ሀክ ሀክ ሲያደርግ አይታ ቶሎ ብላ ሳያጠፋው እሷም ታያለች ማለት ነው። የግሩፕ ወሲብ ሁሉ ትልክለታለች አለ በግሩፕ የሚደረግ ወሲብ ሁሉ ትልክለታለች አላይ በቃ ማለት ሚዘገንን መቅድዬ የሆነ ድሮ በሲዲ በምናምን ወንድሞቻችን የሆነ ተከራይተው የሆነ ነገር አድርገው ጭልቅ አድርገን እንደምናየው አይነት እኔ ያኔ እንደዛ ነው ያየሁት አለችኝ። አዲስ አበባ እያለሁ ወንድሞቼ እንደዚህ እንትን ሲሉ እንዲች ብለን በስመ አብ ምናምን ብለን የምናየው አይነት በጭራሽ እኔ አዲስ አበባ ልጅ ነኝ እንጂ እንዲህ አይነት ነገር እኔ አላይም እና በጣም ነው ይዘገነነኝ እና የእሱም ይልክላታል እሷም ትልክለታለች አንዳንድ ነገር ጭራሽ ሌሊት እየወጣ ማደር ጀመረ። ምክንያቱም ስደተኛ ካምፕነን ያለ ነው እየወጣ እሷ ጋር ማደር ጀመረ ምናምናምን በጣም አስቸጋሪ ሁኔታ ላይ ደረሰ። ምን ሆነ መጨረሻ ላይ፣ እንደውም እኔ በቁርባን እኮ እኔ የተጋባ ነው እኔ እናንተ እኮ ቆርበናል ምናምናምን ስትለው፣ እንደውም ተክሊሉንም ቁርባኑንም አላምንበትም ጌታን ተቀብያለሁ አለ ማለት ነው። እና አሁን ያለፈ ነው የምታወራኝ። ጌታን ተቀብሎ የተረጋጋ ህይወት የለውም ከእሷ ጋርም ደስተኛ አይደለም ለስሙ ቸርችም ይሄዳል እነሱንም መውቀስ እና ሌላ ሌላም ሌላም ስም አልጠራ ብዬ ነው እንጂ አሁን ሶሻል ሚዲያ ላይ ዩቱብ አካባቢ የምትሄዱ እንደዚህ በተክሊል አግብተው ያንን ሰው ጋር ስለተለያዩ ስለጠሉት ብቻ በስሜት ምንም አይነት ስለ ሃይማኖት ስለዚህኛውም ሃይማኖት ስለዛኛውም ሃይማኖት ግንዛቤ ሳይኖራቸው አሁን ዝም ብዬን ትምል በተክሊል አግብተሽ ለምን ምናምን ይባላሉ። ስለዚህ ምን ይሻለኛል? ጌታን ተቀብያለሁ። ከዛን ስለ ተክሊል አንቺ እንዴት እንደዚህ ታደርገልሽ እንዳልባል ከቤተሰብ ጋር መቆራረጥ፣ ከዛኛውም ሃይማኖት መውጣት ከዛም ቤተሰብም የለኝም ማንም የለኝም ብሎ እና ዝም ብዬ ሳስበው በተክሊል መጋባት የኦርቶዶክስ እምነት ተከታዮች ጾም ነው። አስረዱኝ። ዝም ብሎ ባይሰጥ ብያምናለሁ። ምክንያቱም ከጥቅሙ ጉዳቱ ነው የሚያመዝ አንድ ሰው በተክሊል ሲያገባ በቁርባን ሲያገባ የሆነ ለቤተሰቦቿ ወይን የታድላ ንጹህ ናት፣ ንጹህ ነው። በቁርባን እኮ ነው ያገባው፣ በተክሊል እኮ ነው ያገባው ለመባል ብቻ ሳይሆን የእውነት ያ ሰው ተገንዝቦታል ወይ በተክሊል ሲጋባ አንድ ሰው፣ በቅዱስ ቁርባን ሲጋባ አንድ ሰው ተገንዝቦታል ወይ? ምንስ ምንስ ቢከሰት ነው ፍቺ መፈጸም የሚችለው ምንስ ምንስ ቢፈጠር ነው መፍታት የሚችለው ከመፍታት ውስጥ በፊት ከሃይማኖት አባት ጋር እንዴት ነው ማውራት የሚችለው የሚለውን ብናወራበት። ማለት ብዙ ሰው ተክሊልን ያፈረሰ ቁርባንን ያፈረሰ ሰው፣ እኔ እስካሁን ሶሻል ሚዲያ ላይ አንድ፣ ሁለት፣ ሶስት ሰዎችን አየሁ። በሶሻል ሚዲያ በውስጥ በግል ባወሩኝ አንድ ሁለት ሰዎች አየሁ። ምድር ላይ አገር ቤት እያለሁ ደግሞ አንድ ሰው ሁለት ሰው አውቃለሁ። ሁሉም ጤና የላቸውም። የመጀመሪያ እርምጃ የሚወስዱት ሃይማኖት መቀየር ነው። ኤምዲቲ ልትሎ ብለው ሃይማኖት ይቀይራሉ። እዛም ሄደው ደግሞ ጤነኛም አይሆኑም። እንዳበደው ውሻ ነው የክስ ክስ ክስ ክስ የሚላቸው፣ ያም ያም ያም ነው እንትን የሚላቸው። እና እኔ የኦርቶዶክስ እምነት ተከታዮች ዝም ብሎ ግን ደግሞ ሰው ልጅ በተክሊል ነው ማግባት የምፈልገው ቢባል አይ ብቁ አይደለም አይባልም መሰለኝ አስተምሮ ቢሰጥ በቃ በተክሊል ልንጋባ ነበር፣ በቅዱስ ቁርባን ልንጋባ ነበር ምናምን ሲል የሆነ አስተምሮ ቢሰጥ ብዬ አስባለሁ። በደንብ በቃ ሪስኩ ቢሰጥ ምክንያቱም በተክሊል በቤተ ክርስቲያን ምናምን የተጋባ ሰው እየኖረ ከሆነ በጣም አሪፍ ነው። ሰውየው ከሞተ ምንም ችግር የለም። በቃ ሞቷል፣ ፈርሷል፣ ምናምን። በህይወት እያለ ዝሙት ያደረገ ወይ ደግሞ ውሃ ቀጠነ ብሎ ትዳሩን ያፈረሰ ሰው ጤነኛ ይሆን? አይደለም። ምንድን ነው ነው የሄደበት ሃይማኖት ጋር ራሱ መስማማት አይችልም። በቃ እንዴት ነው? ወይስ ያኛውን ሃይማኖት እንደ ማምለጫ ነው የሚጠቀመው? እና በደንብ ቢሰራበት ለማለት ፈልጌ ነው። መቅደስ አፈሻ ማሞ ልጅ ነኝ። ከተሳሳትኩ በጣም ይቅርታ። ብናወራበት ሀሳብ ብትሰጡበት